ትናንትና በዜና እንደሰማነው ከሆነ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር ምክንያት 112 ሰዎች ሲታሰሩ 519 የባንክ አካውንቶች ደግሞ እንዲታገዱ ሆኗል። እነዚህ ሰዎች ሰሩ የተባለ ወንጀል ብዙ ሲሆን ከዛ ውስጥ አንዱ ግን የክሪፕቶ መተግበሪያዎችን በመጠቀም የሐዋላና ህገወጥ የገንዘብ ዝውውር አድርገዋል የሚል ነው። ታዲያ የክሪፕቶ መተግበሪያዎችን ከዚህ ጋር ምን አገናኛቸው ስንል ቀላሉ መልስ ፒቱፒ ነው። አንዳንድ ሰዎችም ፒቱፒ ትሬድ ስላደረጉ ብቻ የባንክ አካውንታቸው እንደታገደም ተናግረዋል። ሶ ፒቱፒ ትሬድ ስላደረግን ብቻ የባንክ አካውንታችን የመታገድ ሪስክ ይኖረዋሉ ወይ? ፒቱፒ ትሬድ ስናረግስ ምንድን ነው መጠንቀቅ ያለብን እንዲሁም መንግስትስ ክሪፕቶን በተመለከተ ምን አይነት አቋም ነው ያለው የሚለውን በዛሬ ቪዲዮ እንመለከታለን። ሰላም ቤተሰቦች፣ እንዴት ናችሁ? ሁላችሁንም ሰላም ብያለው። ዛሬ እንግዲህ ሰሞኑን በዜናም በተለያዩ መንገዶችም እየተወራ ስላለው የፒቱፒ እንቅስቃሴና የአንዳንድ ሰዎች የባንክ አካውንት መታገድ ተያይዞም በአጠቃላይ የመንግስት አቋምስ ምንድን ነው የሚለውን በተወሰነ መልኩ ለማየት እንሞክራለን። በመጀመሪያ የክሪፕቶ ስፔሱን በተመለከተ መንግስት ምን አይነት አቋም ነው ያለው የሚለውን ስናይ፣ ከዚህ በፊትም በተደጋጋሚ እንደተነሳው መንግስት ከክሪፕቶ ጋር በተያያዘ ሙሉ ለሙሉ ክሪፕቶን ማገድ ሳይሆን ሬጉሌት ማድረግ እንደሚፈልግ ለክሪፕቶ ስፔሱ የሕግ ማዕቀፍ አዘጋጅቶ በዛ በሕግ ማስተዳደር እንደሚፈልግ እንጂ የማገድ ፍላጎት እንደሌለው ከዚህ ቀደም አሳውቋል። ታዲያ ለምን ፒቱፒ ላይ ትሬድ ያደረጉ የተወሰኑ ሰዎች አካውንት ተዘጋ የሚለውን እንመልከት። በዜናም እንደሰማችሁት የ519 ሰዎች ባንክ አካውንት ሲታገድ እና 112 ሰዎች ደግሞ ሲታሰሩ እንደ ምክንያት የተጠቀሰው ህገወጥ የገንዘብ ዝውውር እና የህገወጥ የሐዋላ አገልግሎት ናቸው። ሶ እነዚህ ወንጀለኞች ወይም እነዚህ ህገወጥ የተባሉ ሰዎች ታዲያ ይሄንን ክሪፕቶ አፕሊኬሽኖች ላይ ያለውን የፒቱፒ አገልግሎት ይጠቀማሉ። ስለዚህ ህገወጥ ስራቸውን ሲሰሩ ፒቱፒን ይጠቀማሉ ማለት ነው። እናንተም እንደምታውቁት ፒቱፒ ላይ ትሬድ ስታደረጉ ከማታቁት ሰው ጋር ነው ትሬድ የምታደረጉት። ሶ እነዚህ ህገወጥ ስራ የሚሰሩ ሰዎች ምናልባት ከነዚህ ሰዎች ጋር ሳታቁ ፒቱፒ ላይ አብራችሁ ትሬድ አድርጋችሁ ሊሆን ይችላል። ስለዚህ መንግስት እነዚህ ሰዎች ሲደርስባቸውና ህገወጥ የገንዘብ ዝውውር ላይ ተሳትፋችኋል ብሎ ሲያስራቸው ወይንም ምርመራ ሲጀምር መጀመሪያ የሚያደርገው የባንክ ትራንዛክሽናቸው መፈተሽ ነው። ይህንን ህገወጥ ገንዘብ ወደ ባንክ ካስገቡ በኋላ ወዴት አደረጉት? ምንድን ነው የገዙበት? ምንድን ነው ወደ ማንስ ባንክ አካውንት ነው ያንቀሳቀሱት? የሚባለው ሲፈተሽ እናንተ በፒቱፒ ምክንያት ለነሱ ዩኤስዲቲ ሽጣችሁ ከሆነ ከነሱ አካውንት ገንዘብ ወደ እናንተ ገብቶ ከሆነ ያኔ መንግስት የነሱን አካውንት በሚበረብርበት ሰዓት ከነሱ አካውንት ወደ ሌላ ወደ ማን ነው ይሄዱ ሲባል የናንተ አካውንት ሊገኝ ይችላል ማለት ነው። በዚህ ጊዜ እነዚህ ህገ ወጥ ገንዘብ አንቀሳቀሱ የተባሉ ሰዎች ከነሱ አካውንት ገንዘብ ወጥቶ ወደ እናንተ አካውንት ከገባ የናንተም አካውንት ሬድ ፍላግ ይደረግና እንዲሁ ሊታገድ ይችላል ማለት ነው። ሶ እስካሁን ያሉት አብዛኞቹም የታገደባቸው በዚህ መንገድ ነው። ታዲያ መንግስት እዚህ ፒቱፒ ላይ አንዳንድ ህገ ወጥ ሰዎች እየተሳተፉ እንደሆነ እንዲሁም ብላክ ማርኬቱን ማኔጅ ለማድረግ ከራሳቸው ይህን ፒቱፒ ከሚያስደርጉ አፕሊኬሽኖች ጋር ባይናንስ እና ባይቢትን መጥቀስ ይቻላል ከነሱ ጋር ተባብሮ እየሰራ ወይንም አብረው ውይይት ላይ እንደሆኑ ታውቋል ይህንንም ውይይት ተከትሎ ባይቢት እና ባይናንስ እንግዲህ አንዱን ዩስዲቲ ከ174 ብር በላይ መሸጥ አትችሉም ብለው ሊሚት አድርጓል ሶ የባይናንስ እና የመንግስት ውይይት እየተደረገ እንደሆነና በጥሩ መንገድ እየሄደ እንደሆነ የተገለጸው እስካሁን ተጠናቆ ውጤቱን አላወቅንም እንግዲህ መጀመሪያ ባይናንስ ታስታውሱ ከሆነ ከ161 ብር በላይ አንዱን

መሸጥ አትችሉም ብሎ ነበር ሊሚት ያደረገው። ከመንግስት ጋር እየተነጋገርኩ ነው ነገሮች ጥሩ እየሄዱ ነው ካለ በኋላ ግን አንዱ ዩኤስዲቲ ከ161 በላይ ሳይሆን ከፍ አድርጎት ከ174 በላይ ነው መሸጥ አትችሉም የሚል ሊሚት ያስቀመጠው። በዚህ ምክንያት ፒቱፒ ባይናንስ እና ባይቢት ላይ እንደምታውቁት ሊሚትር ነው እንደ ልብ መሸጥ መግዛት አይቻልም፣ ወይንም ሻጮች የሉም ማለት ነው። ታዲያ አሁን ላይ ሰዎች ፒቱፒ ትሬድ እያደረጉ ያሉት እንዴት ነው የሚለውን ለማየት ስንሞክር አሁን ላይ ብዙ ሰዎች ፒቱፒ ትሬድ እያደረጉ የሚገኙት ሜክሲ የተባለው አፕ ኖቲኬሽን ላይ ነው። ሊንኩን ዲስክሪፕሽን ስር አስቀምጠላችኋለሁ። እዛ ገብታችሁ ሳይንፕ ማድረግ ትችላላችሁ። እዛም ላይ ትሬድ ስታደርጉ እንዲሁ ትሬድ የምታደርጉት ከማታውቁት ሰው ጋር ስለሆነ ምናልባት ህገ ወጥ የገንዘብ ዝውውር ላይ ከተሰማራ ሰው ጋር መግዛት ወይንም መሸጥ አይነት ግንኙነት ካላችሁ እንዲሁ የእናንተ አካውንት አሁንም የመታገድ ሪስክ ይኖረዋል ማለት ነው። ሶ ፒቱፒ ላይ ትሬድ ስናደርግ መጠንቀቅ ያለብን እነዚህን ሪስኮች ለመቀነስ መጠንቀቅ ያለብን ምንድን ነው የሚለውን እንዴ እሺ አሁን ፒቱፒ ላይ ትሬድ የሚያደርጉ ሰዎች የባንክ አካውንታቸው የሚታገድባቸው ትልቁ ምክንያት ምን እንደሆነ አውቀናል። አንደኛ እነሱ ራሱ ህገወጥ ወይም የተለያየ ወንጀል ላይ የሚሳተፉ ከሆነ ነው። ሁለተኛው ደግሞ ፒቱፒ ላይ ትሬድ ስታደርጉ፣ ትሬድ የምታደርጉት ከማታውቁት ሰው ጋር ስለሆነ ያ የማታውቁት ሰው ምናልባት የህገወጥ ገንዘብ ዝውውር ላይ የሚሳተፍ ከሆነ የእናንተ አካውንትም ከሱ ጋር ትራንዛክሽን ስለሚኖረው አካውንታችሁ እንዲታገድ ሊሆን ይችላል ማለት ነው። ስለዚህ ምንድን ነው መጠንቀቅ ያለብን ፒቱፒ ትሬድ ስናደርግ? የመጀመሪያው በጣም ትልቁ ሬድ ፍላግ ፒቱፒ ትሬድ ልታደርጉ ስትሉሉ በመጀመሪያ የሚያስታውቋችሁ ምንድን ነው ትሬድ የምታደረጉት የእናንተ ካውንተር ፓርቲ ወይንም በዛኛው ሳይድ ያለው ሰው አካውንቱን ሲከፍ ያለው ስም እና ከዛ ግን ገንዘብ አስገቡልኝ ብሎ ሲልክ ያለው ስም ሁለቱ የማይመሳሰል ከሆነ ከእንደዚህ አይነት ሰው ጋር በፍጹም ትሬድ ማድረግ የለባችሁ ማለት ነው። ይህንን አንዴ ልድገመው፣ ከእናንተ ጋር ትሬድ የሚያደረገው ሰውዬ፣ በዛ ሳይድ ያለው ሰውዬ አካውንቱን የከፈተበት ስሙና ለእናንተ ገንዘብ አስገቡበት ብሎ የሚሰጣችሁ የአካውንት ስም የማይመሳሰል ከሆነ ከዚህ በፍጹም መራቅ አለባችሁ። ይሄ አጭበርባሪ ወይም ህገወጥ ስራ ላይ የተሰማራ ሰው የመሆን እድሉ በጣም ከፍተኛ ነው ማለት ነው። ሁለተኛው ቼክ ማድረግ ያለባችሁ ደግሞ የእነሱ የትሬዲንግ ስታተስ ነው። ከዚህ በፊት ምን ያህል ትሬድ አድርገዋል፣ የትሬዲንግ ኮምፕሌሽን እሬታቸውስ ከመቶ ስንት ፐርሰንት ነው የሚለው በአብዛኛው ከዘጠና ፐርሰንት በላይ ከሆነ ጥሩ የሚባል ነው። ግን ኢቭን ዘጠና አምስት ዘጠና አራት ራሱ ጥሩ አይደለም። ከዘጠና አምስት በላይ ከሆነ ነው ጥሩ የሚባለው። ሶ ከ95 የሚያንስ በተለይ 80 ቤት ሰባ ቤት የሚገባ ከሆነ ከእንደዚህ አይነት ሰው ጋር ትሬድ ባታደረጉ መልካም ነው። ሌላው ደግሞ ትሬድ ስናደርግ እነዚህ ህገ ወጦች እንዳይገጥሙን መጠንቀቅ ያለብን ነገር ምንድን ነው? በጣም ትንንሽ አማውንቶችን ብንገዛ ወይም ብንሸጥ መልካም ነው። ምክንያቱም እነዚህ ሰዎች ብዙውን ጊዜ ትልልቅ አማውንት ስለሆነ ትሬድ የሚያደረጉት፣ ምናልባት እኛ ትንንሽ የሆነ አማውንት የምንገዛና የምንሸጥ ከሆነ እነዚህን ህገወጦች ልናመልጣቸው ወይም ልናልፋቸው እንችላለን ማለት ነው። ሌላው ደግሞ በጣም ወሳኙ ነገር ከዚህ በፊት አካውንታቸው የታገዱ ሰዎችም እንዲሁ የዚህ የመኒላ ወንደሪንግ ላይ የሚሰሩ ሰዎችም አካሄድ ምንድን ምንድነው ከሚለው አንፃር በጣም ብታደርጉት የሚመከረው ምንድነው፣ አድ ፖስት ካደረጉ ሰዎች ላይ መግዛት ነው። ምክንያቱም ብዙ ጊዜ እነዚህ መኒላ ወንደሪንግ የሚሰሩ ሰዎች ምንድነው የሚያደርጉት ከማርኬቱ ላይ ዩኤስዲቲ ነው የሚገዙት። ስለዚህ እናንተ በጣም መጠንቀቅ ያለባችሁ ዩኤስዲቲ ሻጭ ስትሆኑ ነው። ብዙ ሰዎች ከዚህ አካውንታቸው የታገደባቸው ለእንደዚህ አይነት ሰው ይሄና፣ ዩኤስዲቲ ሽጭ ለእንደዚህ አይነት ሰው ይሄና ምክንያቱም እነዚህ ሰዎች በኋላ ቼክ የሚደረገው ከነሱ አካውንት ወጥቶ ወደ እናንተ አካውንት የገባ ገንዘብ አለ ወይ ነው። ሶ ከነሱ አካውንት ወጥቶ ወደ እናንተ አካውንት ገንዘብ የሚገባው ደግሞ ብዙ ጊዜ እናንተ ሻጭ ስትሆኑ ነው። ይሄ መቶ ፐርሰንት እርግጠኛ ሆኜ አይደለም፣ ግን አብዛኛው ጊዜ የሚከሰተው እናንተ ሻጭ ስትሆኑ ነው። በጣም መጠንቀቅ ያለባችሁ ገዢ መሆናችሁ እንደ አይነት ሁኔታ ሊያጋጥም ይችላል፣ ግን በተለይ ሻጭ ስትሆኑ እንደዚህ አይነት ሁኔታ በጣም ሊያጋጥም ይችላል። ገዢ ስትሆኑ መቶ ፐርሰንት ሴፍ ናችሁ እያልኩ አይደለም ግን አብዛኛው አካውንታቸው የመታገድ ሪስክ የገጠማቸው ሰዎች ዩኤስዲቲ ሻጭ የሆኑ ሰዎች ናቸው። ስለዚህ አንደኛ በጣም መጠንቀቅ ያለባችሁ ሻጭ ስትሆኑ ነው። ፕላስ ደግሞ ፒቱፒ ላይ ትሬድ ለማድረግ ስትገቡና ስትሳተፉ አድ ፖስት ከማድረግ ይልቅ ፖስት ያደረጉ ሰዎች ጋር ሄዳችሁ እዛ ግንኙነት ብትፈጥሩ መልካም ነው። ምክንያቱም ብዙ ጊዜ መኒ ላውንደሪንግ ላይ የሚሳተፉ ሰዎች ወይም ህገወጥ ሀዋላ ላይ የሚሰሩ ሰዎች አድ ፖስት ሳይሆን የሚያደርጉት ቀጥታ ፖስት ከተደረገው ላይ ነው ሄደው የሚገዙት። ስለዚህ እናንተ አድ ፖስት ከማድረግ ይልቅ ፖስት ከተደረገው ላይ ሄዳችሁ መግዛት ወይንም መሸጥን ብትከውኑ አሪፍ ነው ማለት ነው። አሁንም ግን መቶ ፐርሰንት እንደዛ ካደረጋችሁ ፍሪ ናችሁ እያልኩ አይደለም። አብዛኞቹ ህገወጦች ስለማያደርጉት ነው። የተወሰኑ ህገወጥ ላይ የሚሰሩ ሰዎች ግን እንዲሁ አድ ፖስት አድርገው በዛ አጋጣሚ ልትገናኙ ትችላላችሁ። ግን ያው ሪስክ ለመቀነስ እስከሆነ ድረስ በእንደዚህ አይነት መንገድ አፕሮች ብታደረጉ ጥሩ ነው ማለት ነው። አንደኛ ገዢ ሳይሆን ሻጮች በጣም ሪስክ እንዳለባቸው። ሁለተኛ ደግሞ አድ ፖስት ከማድረግ ይልቅ ፖስት ከተደረገ ላይ ብትገዙ መልካም ነው ማለት ነው። ፒቱፒ ላይ የግድ ትሬድ ማድረግ አለብኝ የምትሉ ከሆነ ግን እነዚህን ጥንቃቄዎች በመውሰድ ሪስካችሁን መቀነስ ትችላላችሁ ማለት ነው። የዛሬው ይህን ይመስላል። ፒቱፒ በተመለከተ እና ሌሎች አዳዲስ ነገር የሚወጡ ከሆነ እንዲሁ ለእናንተ ማቀርብ ይሆናል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደረጉ ደግሞ ከጎን ያለችውን የደወል ምልክት ማብራታችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ፒቱፒ ትሬድ አርጋችሁ አካውንት የመታገድ ሁኔታ እየገጠማችሁ ካላችሁ ደግሞ ለሌሎቹ ትምህርት ስለሚሆን ምን እንደገጠማችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ አገኛችኋለሁ። ሰላሙኑ ቻው